ጤና ይስጥልኝ። እንደምን አመሻችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የአብዛኛውና የሕዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፈኝ ነኝ። በቅድሚያ ነጥቦች መጥቶችሁ የኳታሩ አሚር ታሚም ቢን ሐማድ አልታኒ ይፋዊ ስራ ጉብኝት ለማድረግ ነገ አዲስ አበባ ይገባሉ። ራችሁን ቆዩ። የኳታሩ አሚር ታሚም ቤን ሐማድ አልታኒ ይፋዊ የስራ ጉብኝት ለማድረግ ነገ አዲስ አበባ ይገባሉ። የኳታሩ አሚር የጉብኝት የሁለቱን ሀገራት ዲፕሎማሲያዊ ግንኙነት የበለጠ እንደሚያሳድገው በኳታር የኢፌድሪ አምባሳደር ምስጋኑ አረጋ ገልጸዋል። አለማዩ ታደለ ተጨማሪ አለው። በነገ ዕለት በአዲስ አበባ ይፋዊ የስራ ጉብኝት የሚጀምሩት የኳታሩ አሚር ታሚም ቢን ሐማድ እንደ አውሮፓውያኑ አቆጣጠር በ2013 ወደ መንበረ ሥልጣን ከመጡ በኋላ የሚያደርጉት የመጀመሪያው የአፍሪካ ጉብኝታቸው ነው። የኳታሩ ኤሚር በሁለት ቀናት ቆይታቸው ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከፕሬዚዳንት ዶክተር ሙላት ተሾመ ጋር የሁለቱን ሀገራት ግንኙነት ይበልጥ ለማጠናከርና በተለያዩ መስኮች ትብብሮች ለማካሄድ በሚቻልባቸው ሁኔታዎች ላይ ይመክራሉ። ጉብኝቱን በተመለከተ ከኢቢሲ ጋር ቆይታ ያደረጉት በኳታር የኢፌድሪ ልዩ መልእክተኛና አምባሳደ ለማሳደር ምስጋናው አረጋ የኳታሩ ኤሚር ጉብኝት የሁለቱን ሀገራት ግንኙነት የበለጠ እንደሚያሳድገው ነው የተናገሩት። ከሀገራችን መጀመራቸው ለሀገራችን የሚሰጡትን ትኩረት የሚያሳይ ነው። ስለዚህ ሁለቱ ሀገሮች በተለያዩ ጉዳዮች ላይ ተባብሮ ለመስራት በንግድ፣ በኢንቨስትመንት በአጠቃላይ ሁለቱ ሀገሮች ሊተባበሩባቸው በሚችሉ ዘርፎች ለመስራት ትልቅ በር የሚከፍት ነው። ትልቅ የገበያና ኢንቨስትመንት አቅም ያላት ኢትዮጵያ ከፍተኛ የካፒታል አቅም ካላት ኳታር ጋር የምታደርገው ዲፕሎማሲያዊ ግንኙነት የሁለቱን ሀገራት የጋራ ተጠቃሚነት እንደሚያረጋግጥም አምባሳደሩ ተናግረዋል። ሀገራችን ሰፊ እድሎች ያላት ሀገር ናት። በልማት እያደገች ያለች ሀገር ናት። ትልቅ የገበያ እድል፣ ትልቅ የኢንቨስትመንት እድል ያላት ሀገር ናት እና በዚህ ረገድ ቀጠር ትልቅ ካፒታል ያላት ሀገር ናት። እዚህ ሁለቱም አቀናይተን ከሰራን በአካባቢው በሰላምና በልማት ተጨባጭ ውጤቶች ማምጣት ይቻላል። ሁለቱ ሀገሮች እነዚህን በአግባቡ ተረድተን ኤምባሲያችን ይህንን በአግባቡ ተረድቶ እንቅስቃሴ ያደርጋል። በመሪዎቻችን ደረጃም በጎ ፍላጎት ስላለ ይህንን ለማራመድ ምቹ ሁኔታዎች ያሉበት ጊዜ ነው። የረጅም ዓመታት ዲፕሎማሲያዊ ግንኙነት ያላቸው ኢትዮጵያና ኳታር በጉብኝቱ ወቅት በኢኮኖሚ፣ ፖለቲካ ንግድና ኢንቨስትመንት ዙሪያ ይመክራሉ። በልዩ ልዩ መስኮችም የትብብርና የመግባቢያ ሰነዶች ይፈራረማሉ ተብሎ ይጠበቃል። በታድሶ የተነሱቱን የኅብረተሰቡን ጥያቄዎች ለመመለስና የኦሮሞውን ሕዝብ የልማት ችግሮች ለመፍታት ኦህዴድ ዝግጁ መሆኑን የድርጅቱ ምክትል ሊቀመንበር ዶክተር ወርቅነህ ገበየው ገለጹ። የድርጅቱ 27ኛ አመት የምስረታ በዓል የማጠቃለያ ስነ ስርዓት ተካሂዷል። ዳዊት ጣሰው ተጨማሪ አለው። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ 27ተኛ ዓመት የምስረታ በዓል በተለያዩ ዝግጅቶች ሲከበር ቆይቷል። የበዓሉ የማጠቃለያ ስነ ስርዓትም የድርጅቱ አመራርና አባላት እንዲሁም ደጋፊዎች በተገኙበት በሚሊኒየም አዳራሽ ተካሂዷል። ኦህዴድ ሲመሰረት የኦሮሞውን ህዝብ የልማት ጥያቄ መመለስና መብትን ማስከበር ዓላማው ነው ያሉት የድርጅቱ ምክትል ሊቀመንበር ዶክተር ወርቅነገበየው በ27 ዓመታት ውስጥ ዓላማውን ያሳኩ ለውጦች ቢመጡም ይህ ግን ከህብረተሰቡ ሰፊ ጥያቄዎች ጋር ሲመዘን በቂ አይደለም ነው ያሉት። ደረጃ በደረጃ ችግሮቹን ለመፍታት እንደሚሰራ በመጠቆም ኡመተ ኬን ሙፊኬ ሰባስኔ ህብረተሰቧችንን ከሚታዩበት ችግሮች አውጥተን ያሉብንን ጥያቄዎች ፈተንና እጥረቶቻችንን ማስተካክለን የተጀመሩ ልማቶችን ለማስቀጠል ከላይ እስከታች ተሃድሶ አካሂደናል። ጥያቄዎቹን ለመፍታትም ቃል ገብተናል። በዛሬው ዕለትም የድርጅታችንን አመራሮች የህብረተሰቡን አደራ ለመወጣት የሚጠበቅብንን መሥዋዕትነት ለመክፈል ከምንጊዜውም በላይ ዝግጁ መሆናችንን ላረጋግጥላችሁ እወዳለሁ። የኦህዴድ ጽህፈት ቤት ኃላፊ አቶ በከር ሻሌ የድርጅቱ አባልና ደጋፊዎች በእስካሁኑ ጉዞ አሻራቸው መኖሩን በመግለጽ ወደፊትም ከድርጅቱ ጎን እንዲሆኑ ጥሪ አቅርበዋል። አሮምሰኬኛን ሙመተኬኛ ኪፍኔ በታዲሷችን ህዝባችንን ክሰን የጀመርነው ልማት ይበልጥ እንዲጠናከር ድጋፋችሁና ትብብራችሁ እንደማይለየን ትልቅ ተስፋ አለኝ። እኛም የተነሱትን ጥያቄዎች እየመረመርን ለማስተካከል የሚረዱንን ስራዎች እንሰራለን። የማጠቃለያ በዓሉ ተሳታፊዎች ኦህዴድ ከምስረታው ጀምሮ እስካሁን ህብረተሰቡን ተጠቃሚ ያደረጉ ውጤቶችን አስገኝቷል ብለዋል። ከድርጅቱ ጎን ሆነው የበኩላቸውን ሚና እንደሚወጡ በመግለጽ አፋጣኝ የሆነ በተገባው ኮሚትሜንት መሰረት ፈቃደኝነት መሰረት በጥልቅ ታድሶ በተገለጸው መሰረት መንግስት ህብረተሰቡን ይዞ መንቀሳቀስ የማይታለፍ ነው የሚሆነው። በዚህ በ ሃያ ሰባት ዓመት ጉዞ ውስጥ ደግሞ ብዙ በርካታ በልማት በዲሞክራሲ በፖለቲካ ዘርፉ ብዙ ጥያቄዎችን መልሷል። ነገር ግን አሁንም ያልተመለሱ ጥያቄዎች ያንን ደግሞ በትልቅ ታድሶ ገምግሞ አሁን ለቀጣይ አመታት ደግሞ ምን መስራት አለበት ብሎ እያንዳንዱ አባል አባል ብቻ ሳይሆን እያንዳንዱ የክልሉ ተወላጅ አሳይመን ተወስዶ የሚሄድበት በዓል እንጂ ቀኑ ብቻ ተከብሮ ተዘክሮ የሚገባበት በዓል አይደለም። እናቸውም ለውጦች እንዳሉ አል ችግሮችም አሉ። በተለይ ወጣትን ተጠቃሚ ከማድረግ አንጻርና የሚታዩ ሰፊ የመልካም አሰራር ችግሮችና የኪራይ ሰብሳቢነት አስተሳሰቦች አሉ። አሁን ከድርጅቱ በዚህ አጋጣሚ የሚጠበቀው ነገር በገባ ነው ቃል መሰረት እኛም የድርጅቱ አባላቶች ነን። ድርጅቱ እኛ በሰራ ነው ልክ ነው ለህዝቡ ውጤት የምናመጣው። የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ የመሰረተ ድንጋይ የተቀመጠበትን ስድስተኛ ዓመት ምክንያት ማድረግ በጅቡቲ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የ200 ሺህ ዶላር የቦንድ ግዢ ፈጸሙ። የግድቡ ግንባታ እስኪጠናቀቅም ድጋፋቸውን አጠራክረው እንደሚቀጥሉ ተናግረዋል። ሪፖርተራችን አማኑኤል አቢ ከጅቡቲ ተከታዩን ዘገባ ደርሶናል። በጅቡቲ ከ100 ሺህ በላይ ኢትዮጵያውያንና ትውልደ ኢትዮጵያውያን ይገኛሉ። ታላቁ የሕዳሴ ግድብ ፕሮጀክት መሰረት ድንጋይ ተጥሎ ስራው ከተጀመረበት ጊዜ አንስቶ በነበሩት ስድስት ተከታታይ ዓመታት እነዚህ ኢትዮጵያውያንና ትውልደ ኢትዮጵያውያን ከ2 ሚሊዮን ዶላር በላይ በቦንድ ግዥና በስጦታ ለፕሮጀክቱ ስኬት አስተዋጽኦ ሲያደርጉ ቆይተዋል። የግድቡ መሰረት ድንጋይ የተጣለበት ስድስተኛ ዓመት አከባበር ጋር ተያይዞ በጅቡቲ የኢትዮጵያ ኤምባሲ ባዘጋጀው ለሁለት ሳምንታት የዘለቀ የገቢ ማሰባሰቢያም የነቃ ተሳትፎ ሲያደርጉ ነበር። እንዳአጠቃላይ ከመጀመሪያ ቦንድ ለአምስት አመት ቦንድ ልዩ እንቅስቃሴ ነው የተደረገው ያደረግን በልማት ማህበርም በኩል ልዩ እንቅስቃሴ ያደረግን። እኔ በበኩሌ አሁን ነው አምስት መቶ ዶላር ቃል የገባሁት። አራት መቶ ዶላር ቦንድ ገዝቻለሁ። ከዚህ በፊት በተደጋጋሚ ቦንድ ግዢዎች ፈጽመናል። በሚቀጥለው ወር የሚገኘውን ወር ደሞዝ ሙሉ በሙሉ ወደዚሁ ዓላማ ለማስገባት ወይም ደግሞ ቦንድ ግዥ ለመፈጸም ሙሉ ለሙሉ ቃል ገብተን ስምምነት ላይ ደርሰናል ማለት ነው። የታላቁ ሕዳሴ ግድብ ግንባታ የተጀመረበትን ስድስተኛ ዓመት ኢትዮጵያውያኑና ትውልደ ኢትዮጵያውያኑ በአውደ ጥናትና ሌሎች የተለያዩ ዝግጅቶች አክብረዋል። በዕለቱ የታላቁ ሕዳሴ ግድብ ኢኮኖሚያዊ፣ ማኅበራዊና ፖለቲካዊ ጠቀሜታ የሚያሳይ ጥናታዊ ጽሑፍ ቀርቦ የነበረ ሲሆን የቦንድ ሽያጭን በማድረግ ከሺህ ዶላር በላይ መሰብሰብ ተችሏል። የኢትዮጵያ እድገት ከማንም በላይ በቅርብ ሆኖ ስለሚመለከት ትልቅ ምስክርም ስለሆነ ምስክርነቱ ብቻ ሳይሆን ኢትዮጵያዊነቱ ውስጡ ከፍተኛ ስለሆነ ከፍተኛ አስተዋጽኦ ነው እያደረገል። ከሚሊዮን ዶላር በላይ ነው እስካሁን የተደረገው የዘንድሮውን ሳይጨምር ማለት ነው። የተለይም ጅቡቲ እናኛ የቅርብ የኢኮኖሚ ትስስርም ስላለ ዘጠና በመቶ ዘጠና አምስት በመቶ የሚሆነውን የወደቡን የምንጠቀመው እኛ ስለሆን በዚህ የስራ እንቅስቃሴ ደግሞ በርካታ ኢትዮጵያውያን በቀጥታ ስለሚሳተፉ የጥቅሙም ተቋዳጅ ስለሆኑ በኢትዮጵያ ላይ ተደማሪ እድገት እንዲመጣ እንጂ ያለውን እድገት በሚያፈራርስ አፍራሽ በሆነ እንቅስቃሴ ውስጥ የሚሰለፉ አይደሉም። እዚህ ያለው የጅቡቲ የኢትዮጵያዊ ማህበረሰብ። በጅቡቲ የነበረው አከባበር ወጣትና አንጋፋ ድምፃዊያን ባቀረቡት የሙዚቃ ዝግጅት ተጠናቋል። ኢትዮጵያ በቱሪዝም ዘርፍ ምቹ መሆኗን በቤልጅየም የኢትዮጵያ አምባሳደር ተሾመ ቶጋ ገለጹ። ኢትዮጵያ የቱሪዝም መለያ መሪ ቃል ሀገሪቱ ያላትን እምቅ ሀብት በብራሰልስ ለሚገኙ የዘርፉ አካላትና ዲፕሎማቶች ታውቋል። ኤምባሲው ያደረሰን መረጃ ጌቱ ላቁ አዘጋጅቶታል። ኢትዮጵያን በዓለም ላይ ልዩ ከሚያደርጓት የቱሪዝም መስህቦች ጥቂቶቹ እነዚህ ናቸው። የዓለምን ቀልብ የሚስብ የቱሪዝም ሀብት ያላት ኢትዮጵያ ከዘርፉ የምታገኘው ጥቅም ለማሳደግ እየሰራች ነው። ለዚህ ደግሞ አንዱ የቱሪዝም መለያ ወይም ሞቶ ተቀርጾ ይፋ ሆኗል። ይህንን ምልክት በዓለም ዙሪያ በማስተዋወቅ የቱሪስት ፍሰቱን ማሳደግ ደግሞ ዓላማ ተደርጎ እየተሰራበት ነው። በቤልጂየም ብራስልስ የኢትዮጵያ ኤምባሲ ይህንን የቱሪዝም መለያ በቱሪዝም ዘርፍ ለሚሰሩ አካላትና ዲፕሎማቶች አስተዋውቋል። በቤልጅየም የኢትዮጵያ አምባሳደር ተሾመ ቶጋ የቱሪዝም መለያው የተቀየረው ኢትዮጵያ ካላት ሀብት በመነሳት መሆኑን ጠቁመዋል። የቱሪዝም መለያችን ወይም ሞቶ የ13 ወር ጸጋ ነበር። አሁን ይህ መለያ ምልክታችን ምድረ ቀደምት በሚል ተቀይሯል። ምክንያቱም ኢትዮጵያ የብዙ ነገሮች መነሻ ናት። ለምሳሌ የቡና መገኛ ኢትዮጵያ ናት። የሰው ልጅ ዘር መነሻም ኢትዮጵያ ናት። በመድረኩ ኢትዮጵያ በቱሪዝም ዘርፍ ምን ደረጃ ላይ እንደምትገኝና ያላትን እምቅ ሀብትም ማስተዋወቅ ተችሏል። በተለይ ደግሞ ቱሪስቶችን ወደ ኢትዮጵያ የሚያመላልሱ የጉዞ ድርጅቶች ኢትዮጵያ ምቹ የቱሪዝም መዳረሻ መሆኗን መስክረዋል። የቮያገስ ኢክታማ አስጎብኚው ሉክ ዲስኮርስም ይህንን ነው የሚናገረው። ከ2007 ጀምሮ በየዓመቱ በርካታ ቱሪስቶች ይዘን ወደ ኢትዮጵያ እንሄዳለን። ሁሌም ወደ ኢትዮጵያ ስንሄድ የማየው የሚያስደንቅ ነው። ኢትዮጵያን ከሌሎች የአፍሪካ ሀገራት ጋር ሳወዳደራት በጣም ምቹ ናት። መሠረተ ልማቶች ተዘርግተዋል። ጸጥታው አስተማማኝ ነው። በቀላሉ መጓጓዝ ያስችላል። በኢትዮጵያ የቱሪዝም ዘርፉን ለማሳደግ ትልቅ ሚና ያለው የኢትዮጵያ አየር መንገድም በአፍሪካ በ55 መዳረሻዎች በኢትዮጵያ ደግሞ በ20 መዳረሻዎች በረራውን ያካሂዳል። ይህም የቱሪዝም ዘርፉን ለማሳደግ አየር መንገዱ ምቹ ሁኔታዎችን እየፈጠረ መሆኑ ተጠቁሟል። የኢትዮጵያ ስፔስ ሳይንስ ሶሳይቲ በዘርፉ ተተኪ ተመራማሪዎችን ለማፍራት እየሰራ መሆኑን አስታወቀ። ሶሳይቲው 11ኛ መደበኛ ጉባኤውን አካሄዷል። ሙሉጌታ ተስፋዬ ተጨማሪ ያለው ኢትዮጵያ የራስዋ የስፔስ ሳይንስ ተውቃም መገንባቷ በየጊዜው ለሳተላይት ክራይ የምታወጣውን ገንዘብ ይቀንስላታል ተብለዋል። በዘርፉ የእንጦጦ የህዋ ምርምር ማዕከል ከመገንባት ጀምሮ በላሊበላ የመስኩ ዓለም አቀፍ የምርምር ጣቢያ ለመፍጠር የተለያዩ ስራዎች እየተከናወኑ መሆናቸውን የኢትዮጵያ ስፔስ ሳይንስ ሶሳይቲ ገልጿል። ሶሳይቲው በ11ኛ መደበኛ ጉባኤው ተተኪ ተማራማሪዎች ለመፍጠር እየሰራ መሆኑንም አስታውቋል። የኢትዮጵያ ስፔስ ሳይንስ ሶሳይቲ በስሩ ከመቶ በላይ የሚሆኑ የስፔስ ሳይንስ ክበባት አሉት። ወደፊቱን ወጣት ትውልድ የመቅረጽና የማበረታታት ስራ ላይ ነው ያተኮረ በሶሳይቱ ተልእኮው ናሳ የጎበኙ የአንደኛና ና ሁለተኛ ደረጃ ተማሪዎች ያገኙትን እውቀት ለአባል ተማሪዎች አካፍለዋል። የተለያዩ ሳትላይቶችን የተለያዩ ሮኬቶችን ማየት ይችለናል። እንዲሁም የተለያዩ አስትሮናንቶችን ወደ ጠፈር ጠፈር ውስጥ የሚመራመሩ አስትሮናቶችን ማየት ይችለን ነበር። እንዲሁም ስፒቾች አቅርበውልን ነበር። ዶክተር ብሩክ እና ዶክተር ጥላይን አግኝቻቸዋለሁ። ሀበሻ ናቸው ሁለቱም እና ሁለቱም ናሳ የሚሰሩ ናቸው እና ከሱ ጋር በጣም ብዙ ዲስከሽኖችን አግኝተ አድርገናል እና ብዙ ነገሮችን አድርገናል። የኢትዮጵያ ስፔስ ሳይንስ ሶሳይቲ ይዞት የተነሳ ሰፊ ራዕይ ያይቻልን መንፈስ የተሰበረ ነው ም ተብሏል። የህዋ ሳይንስና ቴክኖሎጂ ለልማታችን ያለው ጉልበት፣ የሚያመጣው እውቀት በህዋው ላይ ብቻ የሚወሰን አይደለም። የህብረተሰቡን ሁለመናዊ ህይወት የሚቀይሩ ነገሮችን ነው ይዞ የሚመጣው። ኢትዮጵያ ባለፉት ዓመታት ለዘርፉ በሰጠችው ትኩረትና ባከናወነቻቸው ተግባራት እንደ ፈረንጆቹ 2012 የዘርፉ ዓለም አቀፍ ህብረት ሙሉ አባል ሆና ተመዝግባለች። በምስራቅ አፍሪካ ም የ14 ሀገራት ማስተባበሪያ ጽሕፈት ቤት መቀመጫና አስተባባሪ ሀገር ሆናለች። የራሷ ሳተላይት ወደ ህዋ ለማምጠቅ ማምጠቅ በዘርፉ ፍቃድ ሰጭ ከሆኑ ዓለም አቀፍ ተቋማትና ሀገራት ፍቃድ ለማግኘት በመጠባበቅ ላይ መሆኗንም ተገልጿል። በአምቦ ከተማ በየጊዜው የሚከሰተው የነዳጅ እጥረት ስራቸው ላይ መስተጓጎል እየፈጠረባቸው መሆኑን አሽከርካሪዎች ተናገሩ። የአምቦ ከተማ ንግድና ገበያ ጽሕፈት ቤት ችግሩን ለመፍታት ከነዳጅ አቅራቢዎች ጋር እየተነጋገርኩ ነው ብለዋል። ይህ ሞገስ ከአምቦ ተጨማሪ ያለው በአምቦ ከተማ አምስት የነዳጅ ማደያዎች ይገኛሉ። ይሁንና ኢቢሲ ተዘዋውሮ እንደተመለከተው በአንደኛው የነዳጅ ማደያ ብቻ ነው የናፍጣ አቅርቦት ያለው። ያነጋገርናቸው አሽከርካሪዎች በከተማዋ በየጊዜው በሚፈጠረው የነዳጅ እጥረት ለተለያዩ ችግሮች መጋለጣቸውን ይናገራሉ። የስራ ሰዓትም እየገደለብን ነው። ብዙ ጊዜ እኔ አሁን ዛሬ ጠዋት በ12 ሰዓት ነበረ የሆነ ቦታ ለመሄድ እንትን ያህል ጭነት ልጭን ለመሄድ እንትን ያልኩት በነዳጅ እንትን የተነሳን እስካሁን ቆሜ አለሁት አሁን እኔ አምስት ሰዓት ከዚህ ማውጣት አስቤው ነበር። ወደ ነቀምት ነው የሚሄደው። እስካሁን ድረስ ይሄው አይታል ከተማ ውስጥ እየዞርኩ ነው። አንዴ ወደ ላይ እሄዳለሁ፣ አንዴ ወደ ታች እሄዳለሁ። የለውም ነው የሚሉኝ። አቅርቦት ባለመኖሩ ደንበኞቻችንን ሳትስፋይ ማድረግ አልቻልንም። ደንበኞቻችን እንዳልኩ እየመጡ ይመለሳሉ። በጣም ይበሳጫሉ። እና ይሄ ነው እኛ ደግሞ ምክንያት ይሄ ነው ብለን የምንሰጣቸው ምክንያት የለም። አሽከርካሪዎቹ በጥረቱ ምክንያት በሕገ ወጥ መንገድ ነዳጅ ለመግዛት ተገደናል ብለዋል። ነዳጅ በማይኖርበት ጊዜ ምን አይነት አማራጮችን ነው የምትጠቀመው? ቺፍቼ ነው። ቺፍቼ ማለት በጀርካን የሚሸጡ አሉ። አሁን ቀርቶ አስቀምጦ በዚህ ጠብ የምኖርበት ሰት ገዝቶ አስቀምጦ የሚሸጡብን አሉ። አትርፉ በሶስት መቶ ብር ገዝቶ በስድስት አቶ የሚሸጡበት ጊዜ ያለ። የአምቦ ከተማ ንግድና ገበያ ጽህፈት ቤት ኃላፊ አቶ ታሪኩ ቱራ ችግሩን ለማቀለል ከክልሉ መንግስት ጋር እየሰራ ነው ብለዋል። የአቅርቦቱ ጉዳይ ከኦሮሚያ ክልላዊ መንግስት ጋርም ተነጋግረናል። በጊዜ በጥራትና በብዛት በጊዜው መምጣት እንዳለበት በታዘዘው መሰረት ሊቀርብልን እንዲችል ከፌዴራል መንግስትና ካሉት ካምፓኒዎች ጋር እንወያዩ በደረጃቸው እኛም ደግሞ እዚህ ያሉትን ትዕዛዝ እያለ ማዘዝ እንዳለባቸው ሲያልቅ ሳይሆን ነዳጁ ሲያልቅ ገና ከገንዳ ሲያልቅ ሳይሆን ገና ማዳ ውስጥ እያለ ሲቀንስ ሲጎል ወደ አሁኑ እንዲጠይቁ። ከዚህ ጥረት ጎን ለጎን ባልተገባ መንገድ ነዳጅ የሚሸጡት ላይ ግን እርምጃ እየተወሰደ ነው ብለዋል። እነዚያ ለምሳሌ ቺፍቼ የሚሸጡት መንደር የሚሸጡት ነዳጅ እንትኖች በጀረክና አውጥቶ የሚሸጡት እነሱን አሁን ተቆጣጠረ ባለፈው ኢንፎርሜሽን አግኝተን ወዲያውኑ ይዘን ሌሎቹ የተወረሱ አሉ። በሕገ ወጥ መንገድ የሚሸጠው ነዳጅ ለአሽከርካሪዎች ደህንነት አደጋ ስለሆነ አሽከርካሪዎች ባይጠቀሙት መልካም እንደሆነም ኃላፊው ገልጸዋል። ለኢቢሲ እዮብ ሞገስ አምቦ። የሌተናል ጀነራል ጃገማ ኬሎ የቀብር ስነስርዓት ዛሬ በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጸመ። ሌተናል ጀነራል ጃገማ ኬሎ ባደረባቸው ህመም በጦር ኃይሎች ሆስፒታል በሕክምና ሲረዱ ቆይተው ነው በ96 አመታቸው ያረፉት። ሌተናል ጀነራል ጃገማ ኬሎ በ1913 አመት ምረት በምዕራብ ሸዋ ዞን ጅባትና ሜጫ አውራጃ በደንቢ ዮብዲ ወረዳ ተወለዱ። በፋሺስት ጣሊያን ወረራ ወቅት በ15 አመት እድሜያቸው በአርበኝነት ለመታገል መዝመታቸውን ታሪካቸው ያስረዳል። በአርበኝነት ዘመናቸው ያደረጓቸውን ጦርነቶች በድል መወጣታቸውም ይነገራል። በጠላት ላይ ከፍተኛ ጀብዱ ከመቀዳጀታቸው ባሻገርም በርካታ የጣሊያን የጦር መሪዎችን ማርከዋል። ደጅ አዝማች ገረሱ ዱኪና ራስ መስፍን ስለሺ ጋር አብረው እንደዘመቱ ታሪካቸው ይናገራል። ከጣሊያን ጋር የነበረውን ጦርነት ካጠናቀቁም በኋላ ሀገራቸውን በሻለቃነት በብርጌድ መሪነትና በብሔራዊ ጦር አዛዥነት በማገልገላቸው የሌተናል ጀኔራልነት ማዕረግ አግኝተዋል። ሌተናል ጀነራል ጃግማ ኬሎው የኢትዮጵያ ክብር ኮከብ የዳግማይ ሚኒሊክ የኢትዮጵያ ጀግኖች አርበኞች ኒሻኖችና ሌሎች በርካታ የክብር ሽልማቶችንም ተሸልመዋል። በ209 አመተ ምህረት የበጋው መብረቅ በሚል ርዕስ የወጥ ታሪካቸው ላይ የተኮረ መጽሐፍም ተጽፎላቸዋል። ሌተናል ጀነራል ጃግማ ኬሎ ባለትዳርና የስድስት ልጆች አባት ነበሩ። በቀብር ስነ ስርዓታቸው ላይ የቀድሞ ፕሬዚዳንት ግርማ ወልደ ጊዮርጊስን ጨምሮ ከፍተኛ የስራ ኃላፊዎችና ወዳጅ ዘመዶቻቸው በተገኙበት ተፈጽመዋል።